አርቲፊሻል ኢንተለጀንስ እያንዳንዱ ዘርፍ ላይ ከአርቲፊሻል ኢንተለጀንስ ጋር ከቴክኖሎጂ ጋር ፈጥነን በብዛትን ለመወዳደር በጥራት ለመወዳደር በንጽጽር በቁመና ሲታይ ፈጣሪዎች ሳንሆን ተከታይ ነው የምንሆነው ማለት ነው። ምን እየቆጠራችሁ? ኢትዮጵያስ ምን እያገኘች ነው ከዚህ ዘርፍ? አርቲፊሻል ኢንተለጀንስ የሰው ልጅን አይተካም። ሀሰተኛ ምስሎች አሉ፣ ሀሰተኛ ድምጾች አሉ። ሞባይላችን ላይ ኤ አይ ሙሉ በሙሉ እየገባ ነው ያለ። በርካታ አርሶ አደር አለ ኢትዮጵያ ውስጥ ምንድነው? አርቲፊሻል ኢንተሊጀንስን በመጠቀም የተለያዩ ምሁራን ባለሙያዎች መጥተው መክክር እንዲደረጉ በጣም በርካታ ሳይንቲስቶች ይወጣሉ ብለን የምንገምተው የማህበረሰቡ አቀባበል ምን ይመስላል? የሶማሌ ክልል እጅ ሶማሊኛ የማልችል ከሆነ አማርኛ ተናግሬ ከሶማሌ አርሶ አደር ጋር መነጋገርና መግባባት ይቻላል።